የኋላው ዝንጀሮ በፊተኛው ዝንጀሮ ሳቀ ይላል ያገሬ ሰው ሲተርት ማለት ነው። ለማንኛውም ራሳቸው የሰሩትን ስራ ረስተው የአረብ ሀገር ሴቶችን ወይም ደግሞ የማዳን ቅመሞችን ለማሸማቀቅ ለመስደብ ሲሞክሩ የነበሩ የእነሱን ስራ ልናስታውስ፣ በጥቂቱ አዎ፣ በጥቂቱ ለማስታወስ ያክል ነው። ለማንኛው ማለት ነው ለአብሪሽ እና ለሩታ ሁለት መቶ ድርሃም ስጦታ ሰጡ፣ መግቢያ መቶ ድርሃም ሰጡ ሲሉ የነበሩ ሲጨፍሩት የነበሩ እነሱ ማን እንደሆኑ ማንነታቸውን የረሱትን በደንብ እናስታውሳቸው። ለመሰላቸው ቲንግ እንዳያደረጉ ማለት ነው። ዚስ ማይ ዘማስታወስ ዚስ ማይ ዘማስታወስ። ለማንኛውም ውድ ተመልካቾች፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። እባካችሁን ላይክ አድርጉ፣ ምክንያቱም በዚህን ሰዓት ጦርነት አለ ብያችኋለሁ። ላይክ አድርጉ ማለት ነው። በዚህ አጋጣሚ ላሳስባችሁም የምፈልገው የአብርሽ እና የሩታ የሰርግ ቪዲዮአቸው ዛሬ የሚለቀቅ ይሆናል ማለት ነው በጉጉት ጠብቁ። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድ እና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት በሰላማችሁ አላህ ብዛሌ ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ እንድትሆኑ በአክብሮ ትጋብዛለሁ። ውድ ተመልካቾቼ የዛሬ ቪዲዮ የሚሆነው በመሲ ብርጅስቶ እና እንዲሁም ደግሞ በአንዳንድ ወንዶች የወንድ ልጃገረዶች ወይም ደግሞ የወንድ ወንዳገረዶች ማለት ነው። እነሱም እንዲሁም ደግሞ ሊያሾ ማለት ነው። እትዬ ሊያሾ በዚህ ልክ የአረብ ሀገር ሴትን እንደዚህ ስትሆን በጣም ታስጠላለች ስትል የነበረው ማለት ነው። አንቺ እውነት ነው የምልሽ። አንቺ አሁን የአረብ ሀገር ሴትን መተቸት ሳይሆን ያለብሽ ማለት ነው። ጋፊ እንደፈለግሽ ማለት ነው። ቢ ቢ ትላንትና የእሷ ፎቶን አቀናብሬ ሳመጣ እኔ አይደለሁም ያቀናበርኩት። ቲክቶክ ላይ ተቀናባበረ ነው የመጣሁት ቆርጫ የመጣሁት ማለት ነው። አንቺ ሞት አለብሽ እኮ ያላችሁኝ ልጆች ደህና ናችሁ? እንዴት ናችሁ? የሚገርመው ነገር እኔ ብቻ ሳይሆን የምሞተው እናንተንም ጭምር ሁለት እግራችሁ ትሰቅላላችሁ ማለት ነው። ሁላችንም እንሞታለን ብቻ አሟማታችንን አላህ ያስተካክለው። በቃ ይሄ ብቻ ነው ማለት ነው። ግን አንዳንዱ መጥፎ ነገር ሲናገር ሐላል የምታደረጉት ነገር እኛ ደግሞ ለእነሱ መጥፎ ለተናገሩትን ሀሳብ አስተያየት ስንናገራቸው ደግሞ ሐራም የምታደረጉት ነገር ማለት ነው። መጥፎ ነገር ሁሉ ነገር ሐራም ነው በቃ ለሌላው አታደናንቁ፣ ለፌመስ ማለት ነው። ለእኛ ደግሞ አፋፋችን እንድትሉ አትሞክሩ፣ አትሞክሩ። ምክንያቱም እኔ የዓረብ ሀገር ሴት ነኝ፣ ስለራሴ ጠንቅቄ የማቅ ጀግና ሴት ነኝ። ለራሴ ማለት ነው ጀግና። ስለዚህ ስለራሴ ራሴ መከራከር ግድ ይለኛል። አይመለከታችሁም ማለት ነው። ሞት አለብሽ ሞት፣ አንቺም፣ እኔም፣ እናንተንም፣ ሁላችንም ጊዜያችን፣ ቀናችን ሲደርስ እንሞታታለን፣ እንሞታለን ማለት ነው ማን ደሆኔ ብቻ መሞት አለው። ይሄ እንትን ያለብኝ ማለት ነው። ለማንኛውም የእናንተ ጉዳይ እዚህ ላይ እንትን ልበልና ወደ መጣሁበት ስገባ ማለት ነው። መሲ ብርጅስቶን በመሲ ብርጅስቶን ልጀምር ወይስ በሊያሾ ማለት ነው። ለማንኛውም ሊያሾ እንሄድባት ማለት ነው። ሊያሾ ከዚህ በፊት ማለት ነው ብዙ ጊዜ እንግዲህ ዮኒ ማኛ ሲናገር እንሰማለን ማለት ነው። እንዲሁም ደግሞ እኔ ከሁለት ዓመት ነው ከአንድ ዓመት በፊት በእነሱ የሰራሁት ቪዲዮ ታች ላይ ያለ ማለት ነው። ታች ላይ በዮኒ ማኛ እና በእሷ የሰራሁት ማለት ነው ዮኒማኛ ወደ ቱርክ ሀገር ጸጉሩ ለማስተከል ሲሄድ ማለት ነው። እውነቴን ነው ምላችሁ፣ ዛሬ እኮ የአረብ ሀገር ሴት በዚህ ልክ ስትሆን በጣም ነው የምታስጠላው። ለአንድ ዩቲዩበር ገንዘብ ማዋጣት እናቷ የምትቀይረው ውስጥ ልብስ የላትም እያለች ሀሳብ ወይም ማስተያየት የምትሰጥ እቺ ገፈርሳ ማለት ነው፣ እንደ ከብት የምትበላ እሷ ቱርክ ሀገር እያለች ዮኒማኛ ካለበት ሀገር ላይ ወደ ቱርክ መቶ ፀጉሩን ሊያስተክል ሲመጣ በሰው ተበድራል ያልጋበዘችው ማለት ነው። ዮኒ ማኛው እኮ ይመችው። አንዳንዴ እኮ ግልጽነቱ ደስ ነው የሚለው ማለት ነው፣ እንዲህ ሲያዋርድ ማለት ነው። እንደውም ብዙ ጊዜ ሲናገር ትሰሙታላችሁ። ዮኒ ቬጋስ የሚባል ልጅ አለ ማለት ነው። ሊዮኒ ማኛ ጓደኛ ነው ለሊያን ጓደኛ ነው ማለት ነው። እና በዮኒ ቤጋስ ሁለት ሺ ብር ተበደረች ማለት ነው። የቱርክ ገንዘብ ሁለት ሺ ብር ማለት ነው። ሁለት ሺ ብር ተበድረ ዮኒ ማኛ እንግድነት ተቀበለችው። ከዛ በኋላ በሆነ ሰዓት ሲጣሉ አዋረዳት ዮኒ ማኛ እራሱ ማለት ነው። ተበድረሽን ተበድረሽ እንግድነት የተቀበልሽኝን ክፈዩ አላት ማለት ነው እ ክፍያው ታዲያ ማነው? አንቺም እኮ ቱርክ አገር ሆነሽ ቁጭ ብለሽ እኮ ፌማስን ትቀበይ ነበር ማለት ነው። ታዲያ ለሌሎቹ ምን ነው ገረመሽ? የአረብ አገር ሴት በዚህ ልክ እንዳንቺ የጨፈረ እንዳንቺ እኮ የዘለለ ማንም የለም እንዳንቺ የዘለለ እንደፈለገ የሆነ ማለት ነው። ዛሬ ተመቻችቶልኛል እንደፈለግ ሆኝ ያለው ብለሽ በዚህ ልክ የአረብ ሀገርን ሴትን ለማንቋሸሽ የገጠር የከተማ ብለሽ እየለየሽ ማለት ነው። ገልቶ አንቺ ሁለት መቶ ሁለት ሺ ብር የቱርክ ገንዘብ ተበድረሽ ነው ድራፍትና ውስኪ ስትጋብሽ የነበረው ማለት ነው። መቶ ድርሃምና ሁለት መቶ ሀምሳ ድርሃም ብለሽ የምታወሪ ማለት ነው። ይስጡ አይስጡ በማታውቂው ነገር መረጃ ሳይኖርሽ ማለት ነው። ማንም በራሱ ኪስ አውጥቶ ቢሰጥ የማንን ኪስ አንቺ ተቆጣጣሪ አይደልሽም። ስለራሴ ራሴ እኔ ጠንቅቄ አውቃለሁ። ገባሽ አይደል? ሌላውንም ስለ ራሱ ጠንቅቆ ያውቃል ማለት ነው እ ደነዝ ዱዝ ማለት ነው። ሲቀጥል ማለት ነው ስለ እነሱ ብዙ ጊዜ ለማውራት ትፈልጊያለሽ ማለት ነው። ባይሆን ስለምትበይው ስለምትግፊው እንደ ከብት ስለምትበዩ ምግብ ብታወሪ ይሻላል፣ ወይስ የምታፋችውና የምታጣዩው አርቲስት ጠፋብሽ ጠረረብሽ፣ በዚህ ሰሞን ማለት ነው። ለማንኛውም የሊያጉድ እዚህ ቃለ እናብቃና ማለት ነው ወደ መሲ ብርጅስት የመሲ ብርጅስቱን እዚች ጋር ምን ይላል ጽሑፉ፣ ምን ይላል አንብቡልኛ። አንብቡልኝ አለ እኮ ምንድን ምንድነው የሚለው? መሲ ብርጅስቶን በሰርፕራይዝ በሰፕራይዝ ስንትነው ነው እያለ ያለው ማለት ነው። ሚኪ ፎቶን ስለለጠፉ በጣም ይቅርታ ወንድሜ፣ በጣም የምወደው በጣም የማደንቀው በጣም የማከብረው ወንድማችን ነው ማለት ነው። ለአንተ ትልቅ ሪስፔክት ለአንተ ማለት ነው፣ ለሚኪ አዎ። ምን ለማለት ፈልጌ ነው መሲ ብርጅስቶን የአረብ ሀገር ሴት ይሄ አፉ ላይ ከደን ሰው እንዴት ገንዘብ ታወጣላችሁ እናንተ እንደዚህ ለምን ትላላችሁ? እያለች ላይ ላይ ቁጭ ብለ ስትለፈልፍ ነበረ። የመሲ ብርጅስቶን ጉድ ልንገራችሁ ሀያ አንድ ዛሬ በደንብ አዳመጥኩት ሚኪ ማለት ነው። ለነገር እኮ እናደምጣለን። ሳደምጠው ዱባይ የሰጡኝ ሀያ አንድ ጋራንቲ እንትን ወርቅ ብሎ እየተናገረ ነበር ሚኪ ማለት ነው። እዚች ጋ አንገቱ ላይ የምታዩት ወርቅ መሲ ብርጅስቶን ናት የሰጠችው። ለምን ፌመስ ቲክቶከር ስለሆነ ማለት ነው። ፌመስ ቲክቶከር ታዲያ፣ ለአንቺ ማን ነው ሀላል ያደረገው? ለአንቺ ጽድቅ ያደረገው ማን ነው? አንቺ ሁሉ ወርቅ የምትገዥበትን ለምን ለተቸገሩት አልረዳሽም? መቶ ድረሃምና ሁለት ድርሃም አወጡ ብለሽ እኝኝ ስት የነበረው አንቺ ይሄ ወርቅ በስንት ነው የሚገዛው ማለት ነው እናንተ እናንተ ስትቀብጡ ፌመሶቹን ስትቀበሉ እንደፈለጋችሁ ዙጥ ዙጥ ስትሉ ከነሱ ጋር ስትደንሱ ምንም አይመስላችሁም መሲ ብርጅስቶን በዚህ አጋጣሚ እሱን ብቻ ሳይሆን አንድ ፍራኦል ነው ፍራኦል የሚባል ሀብታም አለ የት ሀገር እንደሚገኝ አላቅም አንዳንዶቻችሁ የቅናት መንፈስ ያለባችሁ ስድስት ስልሳ ስድስት ነው ብላችሁ ስሙን ታጠፉታላችሁ ነገር ግን እጅግ በጣም ምስኪን እና በጣም የዋሰው ነው የተቸገረ፣ የታመሙትን የሚረዳ ምርጥ ወጣት ነው ማለት ነው። ከእሱ ጋር እራሱ እሽኮሎሌ ስትል ነው የምትታዮች ሴት ማለት ነው። ግን በየትኛው አቅማችሁ ነው በየትኛው ሞራላችሁ ነው እናንተ እንደነዚህ አይነት ልጆችን የምትቃወሙት ማለት ነው። ባይሆን ይሄ ልጅ ልንገራችሁ በጥቂቱ ማለት ነው። ከዚህ በፊት የታመሙትን ረድተዋል። የተቸገሩትን ቤት የሌላቸውን ሰርቶ ሰጥተዋል። በዛን ሰዓት የት ነበራችሁ? አታደናነቁትም ነበረ? እንደዚህ አይነት ስራ ሲሰራ ቅስሙ ቅስሙ ልትሉት የ ለማንኛውም መልካም የመቃጠል ዘመን ይሁንላችሁ ማለት ነው። መሲ ብርጅስቶንዬ፣ አከብርሻለሁ፣ እወድሻለሁ፣ ምንም ችግር የለብኝም። ነገር ግን ቆጠብ አድርጊው። አንቺ ኮ ወርቅን ብቻ ሳይሆን የሚኪ ፊታውራሪ ሰራ ከፍተኛ ቡርቴ ማለት ነው። ቀሜ ሱሬ ምናምን እያልሽ ከዱባይ ጀምረሽ እስከ ኢትዮጵያ ድረስ የምትልክ ሰው ነሽ እኮ። ግን የማደንቅ ቅመሞች ለማሸማቀቅን አትሞክሪ። ለማንኛውም እኔ በምትሰሪው ስራ በጥሩ ስራሽን በጣም የማደንቅሽ ሰው ነኝ ማለት ነው። ነገር ግን በዚህ ልክ ደግሞ የአረብ ሀገር ሴት ለማሸማቀቅ ስትመጡ ወይም ደግሞ ጥሩ የሚሰሩ ዩቲዩበሮች በራሳቸው አይዲያ ዘርን ሃይማኖትን ሳይነኩ በራሳቸውን ስራ የሚሰሩትን ለማሸማቀቅ ስትመጡ ደግሞ ኖ ነው የምንላችሁ፣ ማለት ነው። ለማንኛውም ሰላማችሁን ያብዛልኝ ባይ